ይመስላል ታቂኛለሽ። ኢንስታግራም ላይ አዲስ ነገር የለም። ቤታ እንደዚህ ያሰራች እንደዚህ ያሰራች ምናምን አይባልም። ላላየሽው ነገር ይሄንን ያለው የሆኒ ሴጋ ነው። እሱ ከኔ ጋር ስለተጣላ ታቂያለሽ፣ አንቺንም ስምሽን፣ ሁሉንም ስም እንደሚሰጥ እንደሚያጠፋት ተጠንቀቀሽ። ታቂያለሽ። አንደኛ ሁለተኛ ነገር ደግሞ እኔና አንቺን እንተዋወቃለን። ና ለሊያ ዝም ብለሽ ወሬ ስለሰማሽ ማውራት ጥሩ ነው ወይ? ይሄ እንደ ጥያቄ ንጠይቅሽ ማውራት ጥሩ ነው ወይ? በጣም ነው የደበረኝ። አስሆን በግልጽ ስነግርሽ ማለት ነው እሱ ሌላ ምታቂ ነገር አለ ኖ እራስሽም ታቂኛለሽ። ይሄ አዲስ ነገር አይደለም አይደል ሊያ? እኔ እና አንቺ ኢንስታግራም ላይ እንተዋወቃለን፣ በደንብ ነው የምንተዋወቀው፣ ማንም ሰው ነው የሚያውቀው። ግን እንደ ቀልድ ይኸውልሽ፣ እንደ ቀልድ አሁን እኔ አንቺን ተነስቼ ልክ ይሁን ያንቺን እንደሚልሽ ስምሽን ባጠፋ ቱርክሌሽ አልሞጣ እንደሚለው ብልሽ ደስ አይልሽም አይደል ሊያ? ዚጋዚሄኖ ስላልሆንሽም ቢሆን ግን ከኔ ሲመጣ ነው የምልሽ ከኔ ሲመጣ ቢልም ከቶሽ ነው አይደለ? ሊያ፣ ከቶ አሁን ቤት አይዳመጥሽ ነው ዮናስ ሙሉ ሸርሙጣ አይደለም፣ ሸርሙጣ ዘር ብሎ ዮናስ ሙሉነት ስላለ ነው። እኔ ግን ብልሽ እያወቅሁሽ ምናምን፣ እኔ ብልሽ ወርድ እንደሆነ ነው በስነ ስርዓት አውሬ ሊያይ አሉኝ። ብሎክ ያደረኳቸው ሰዎች ስለሚቃጠሉ ስለእኔ ያወራሉ። ችግር የለብኝም። እኔ ምንም ችግር የለብኝም። ግን አረን ያንጣላ ምን እሷ በስነ ስርዓት ካወራችኝ መስነ ስርዓት ነው ማውራት። ግን የተለጠፈው ላይ ጋይስ፣ እኔ እና ያልተጣላን በጣም የምንዋደድ የምንከባበር ሰዎች ነን። ከዛ ፎቶ የለጥፈው ሄዱና፣ ገብታችሁ ይዩት ፎቶ የለጥፈው። እሷ ከጀርባ ታወራለች እና ላይክ አዝ ላይክ። ለምን እንደዚህ ታደርጋለች? እኔ አንድ ቀን ክፉ ነገር ተናገር፣ ታላቅም ሲሰድቧት እራሱ ምቆምላት ምከራከርላት ናት። ገባችሁ ያኔ የደበረኝ እኔ ደግሞ እኔ ኢንስታግራም ላይ ትወርክ ሳረግ ምናምን ታቀኛለች። ራሷ መስክራልኛለች። ዩቲዩብ ባለ ያ ነው የደበረኝ ከሷ። ሌሎቹ ዝም በሏቸው፣ ቅናት ነው። ኦኬ አላለችም። አያችሁ ሰው ለማጣላት ለጥፈው ፖሰቱ ሻውኔ የምን ትሉታላችሁ? ስ ዚ ስ ጣና እናራሳ በሌለችበት አላወራም

እያወቀችኝ እንዴት ከጠላት ጋር አብራ እንደዚያ ትላለች ብዬ ነው። ቆይ ትምጣ። ወይ እንዴት ናችሁ? አይ ግርምሽም ሰው ለማጣላት ነው ፎቶ ለጥፎ ማህዮች ይኸውልህ ያ የሚሰማሽ ከሆነ አዳምጪው፣ ይሰማሻል። ኦኬ ጥሩ። ይኸውልሽ እኔ አየሁት ቪዲዮ ላይ ማለት ነው፣ እነሱ ፎቶ ይለጥፈው አንቺ እያወራሽ ነበረ፣ ገባሽ? ፎቶ ለምን መሰለሽ መጥቼ አንቺን የጠየኩሽኝ፣ ቮይስ የሚላኩልሽ ላይቭ ላይ ነሽ፣ እንደው ቮይስ ልክ እኔ ላይቭ ላይ የሚሆንሽም አልመሰለኝ፣ እየገባ ወጣ ወጣሽ ነው የመሰለኝ። ፎቶ ሲለጥፉም የኔን አድርገው ከዛ አንቺ እያወራሽ ያ ነገር ደግሞ ያያያስኩት ከኔ ጋ ለምንደሆን ታውቂያለሽ። ሌላ ጊዜ ታወሬ የለ ምንም አይመስለኝም፣ ከአርቲስቶች ጋር ምናም ብታወሪ ምንም አይመስለኝም እኔ ማለት ነው። ግን ትናንትና ያ ሴጋው ስሜ እንደዛ ብሎ ሲያጠፋ ስለሰማሁኝ ገብቶሽ፣ አላር ያ ተያይዞ የኔ ፎቶ ሲለጠፍ ሆ አሀ፣ ስለ እኔ ነው ለካ የምታወራው። አሁን የተጣላን ናንቺ፣ የተጣላን ሰው ቢሆን ያ ማርያምን ምንም አይመስለኝም ስሜን ለማጥፋት ነው ብዬ ነው ማሰበው። ግን እኔ እናንቺ እንከባበራለን፣ እንዋደዳለን። እንደዚህ አይነት ነገር ደረጃ ደርሰን አናቅም እና የእኔ ፎቶ ተለጥፎ ሳይ ለምን ይህንን አለች በሚል ነው በጣም የተናደርኩት። ግን ኤኒዌይስ አላለችም ብለዋል። ያ ነው ያለው ነገር። ጨረስሽ? ያ ጨርሻለሁ። ሂጂ አውሪ። በመጀመሪያ ደረጃ ሲጀመር እኔ ቤታ ሰውነቷን ተሰራች ቤታ ምናምን አላልኩም። በመጀመሪያ ደረጃ አላልኩም። ካልኩም ደግሞ ማለት ነው ፊት ለፊት እንደዚህ ያሉኝን መጥቼ ፊት ለፊት ቪዲዮ እሰራለው እላለው እንጂ ቤታ እኮ ሰውነቷን ተሰርታለች ብዬ አላልኩም እሱን እኮ ነው የምልሽ ሊያ ፊትለፊት መተሽ እንደምንነግር ነው አንቺ እራስሽ ማለት ነው ሊያ እንደዚህ ማለት የለብሽም ብለሽ ከማለትሽ በፊት ቪዲዮን ማየት እኮ ነው ቪዲዮ ሊያ አየሁት። ሊያ ፎቶ የለጠፈው ነው የሚወራው። እግዚአብሔር ምንነው? ለቪዲዮ አዲስ ነሽ እንዴ ማለት ቪዲዮ ሊያገሳሆ የሚያያይ ዝም በሉ እስኪ እዚህ ትንበይ እንዳፈቻት ምናምን ብላለች። ካላለች አላለችም ካለች አለች ነው መናገር ያለብኝ። እራሴ ነው የምናገረው። አታሽ ቃብጡ እዚህ ይኸውልሽ ሊያ ታውቂያለሽ። ይሁን ነገር ሲኖር ቀጥታ መጥቼ ነው በውስጥ አይደለም የምጠይቅሽ ፍላፊት ማንም ማንንም አይፈራም። አንቺም ተናጋሪ ነሽ፣ እኔም ተናጋሪ ነኝ። መሰዳደብ ካለው በደንብ እንለጣለጣለን። በቃል ደግሞ ሰዳደብ ያለች ምን ዩ ብላአልሳደብ እሱን ተዩ ለኛ ተዩ ስለሚያውቁ ችግር ከዲጂ ጋር ተሰዳደብ ከሮማ መሳደብና ማናደድ ይለያያል። ምንም አልተለወጠም። ፎቶ ሰውነትሽን አልተሰራሽም፣ እንዳልተሰራሽ ልቦነሽ ያውቋል። ታውቂኛለሽ፣ አለ ያ ለዛ ነው። ይኸውልሽ፣ ሽማቅሽ እኮ አዳምጪኝ፣ ሊያ አንዴ አዳምጪኝ፣ አንዴ አዳምጪኝ። ክርክር አያስፈልገውም እዚህ ጋ ማለት ነው። አንቺ በደንብ ታውቂያለሽ፣ ሰው እኔናንቺ ምንተዋቆሰውነችናቂኛለሽ ይኸውልሽ፣ እነሱ ግን ያስመሰሉ፣ እነሱ ያስመሰሉ። አዳምጪኝ ይኸው አዳምጪኝ፣ አለ አዳምጪኝ። እኔ እኮ ችግር የለውም ካላልሽ እኮ አላልሽም ነው እኮ እኔም መጥቼ የጠየቅኩሽ እኮ ስለምንግባባ ነው ሊያ፣ ገብቶሻል? አ ሌላ ሰው ብትሆኝ ምንም መጥቼም አልጠየቅሽም፣ ስለምንግባባ ስለምንተዋወቅ። ከሊያ እንደዚህ ኤክስፔክት አላደርግም። እያወቀችኝ ሌሎቹ ጠላት ለእኔ ብለው ያሉትን እሷ እንደዚህ መጠቀም የለባትም ነው ገብቶሻል? ቀላል ነገር እኮ ነው። እኔ እና አንቺ የሚያጨቃጭቅ የለም። ቤታ እኔ አንቺን አላልኩሽም። በቃ ፒስ አያ መፋታት ነው ሌላ ምንም ጭቅጭቅም፣ ጭቅጭቅ የሚያስፈነው ሲጀመር አሁን እኮ ፒሳያ ምኑም አይደለም። ቤት አሁንም እኮ አንቺ እያዳመጥሽኝ አይደለም። እኔ የነገርኩሽ ያለሁት ሌላ፣ አንቺ እያልሽኝ ያለሽው ሌላ። በመጀመሪያ ደረጃ የእኔ ቪዲዮ ፎቶ ተለጥፎ ሳወራ ሲባል ለአንቺ አዲስ አይደለም፣ ታውቂዋለሽ፣ ከዚህ በፊትም ያየሽው ነው ሲቀጥል ማለት ካለብኝ እለሻለሁ እንጂ እንደዚህ አለች እንደዚህ አለች ብለሽኛል። ሰውነትሽን ካልተሰራሽ ሲጀመር ብል እንኳን የዛኔ አለች ገና ሳትመጪ ሚዲያ ላይ እኮ ቤታ ሰውነቷን እየተሰራሽ ነው አሉ ብዬ ሳወራ ስቀሽ የለን መተሽ አውርተን የለ እሱ አሉ ነው አቀል እንደዛ ለምን አላልሽም? አሁንም ለምን እንደዛሁን ደግሞ እንደዛ ላልኩትኝ ያ እቴቴ ያውሻ ማለት ነው በቤቱ ገብቶ ስሜን ሲያጠፋ ነበር። ገባሽ አይደል ስሜን ሲያጠፋ ነበር። ከዛ እንደዚህ እንደዚህ ሲባል እንደ ቀልድ ሲባል የእውነት ታውቂያቸዋለች። ቲክቶክ ላይ ሁሉን ነገር ሰው የእውነት ነው የሚያደርገው። እኔ እግዚአብሔርን ነው የምልሽ ሊያ፣ ከቴቴ ከዛ ከውሻ ማለት ነው ከሌሎቹ ምንም ቢሉኝ ቅንጣት ምንም አይሰማኝ። ለምን ለሰው ስም እንደሚሰጥ አንቺም ጠንቅቀሽ ታውቂያለሽ። የውሸቱ ብዛት ራሱ ባለፈው አንቺም ኮመንት ላይ አይተሽዋል አይደለ የጻፍሽውን አንቺም አይቼዋለሁኝ ምን ብሎ እንደተናገር። ይቅርታ ቤታ ሽማግሌ ሌላ ከ ይሄን ያለው የሚዋሹ ታውቂዋለሽ አንቺም ላይ ባህሪ እንዳለው ይሄ ውሻ ማለት ነው። አንቺ ግን የሆነ ስሜት ይሰማሻል አይደለ? ከምትወጁ ሰው ከምታከብሪው ሰው አሁን፣ ሊያ ታውቂያለሽ፣ እኔ እናንች ብንጨቃጨቅ ምንም ብንል ተመልሰን ነው የምንገናኘው፣ በውስጥ ነው እኔ እናንች የምናወራው። ግን የሆነ ስሜት ሰው ሲሰማው ደግሞ ያ ሰው ከእኔ ካለው ቦታ ስላለው ነው መጥቶ የጠየቀኝ ብለሽ መረዳት አለብሽ። ሁሉም በነገር አይደለም መውሰድ ያለብሽ ገብቶሻል። የሆነ ነገር ከተሰማኝ መጥቼ ስጠይቅሽ

አምጥቼ ላሳይሽ የረሳሽው ከሆነ የሆነ ስሜት ተሰምቶሽ ኮመንት ላይ ጻፍሽ ብለሽኝ ቤታለን ይሆናል አይደል? ከዛ አስረዳሁሽ እንደዚህ እንደዚህ አለልሽም። አሁንም ራስሽ መጠይቅሽ ነው እንጂ ምንም ብያሬ ጠይቅሽ አይደለም። ማርያምን አልጠየኩሽኝም አልጠየቅኩሽኝም። አንቤተ ከመጣሽ ጀምሮ እያወራሽ ሆን ያለሽ ለኔ እኮ ድል አልሰጠሽኝም። ቤት አቤት መኮመት እኔና ቤት እንደምጣላ በነገራችን ላይ ልንገር ያቸው የሚሉት ነገር የባሌ ቤተሰቦች ያዩኛል፣ የተፋታሁት አሁን የውሽማ ቤተሰቦች ያዩኛል። ላይ ስመጣ መላስ ካለብኝ እልሳለሁ። ስለዚህ ብዙዎቻችሁ ሊያ እንደዚህ አትበር፣ መጫወት ባለብኝ ይጫወታለሁ። ምንም ቢሆን ተደራዳሪ ነ ታውቃላቸው፣ ጨዋታውን አውቅበታለሁ ነው ልላችሁ ፈልጌ ነው እንድሰዳደብ እንድጠላት ያቸው አንቺን የሚሉትን ስሚያቸው፣ እኔ የሚሉትን ስሚያቸው እኔ ናው ምን ይላሉ? እንዳትፈቻት ሂጂባት ይላሉ። አንቺን ደግሞ እዚህ ጋር ብለሻል። አውቀው እኔ እና አንቺን ለማጋጨት ነው። እኔን ታውቂያለሽ ብለሽ እራትሽን የምትናገሪ ነገር ነው ፊት ለፊት መጥቼ ነው የምጠይቅሽ። ስህተት ካለ ተሰርተሻ ከሌለ የለም ነው በቃ፣ እንደዛ ነው። እኔ እየጠየቅኩሽ ያለሁት ማለት ነው። እኔ ራሴ ለራሴ አሁን ዝም ብዬ አሰብኩትና አንቺን መጠየቅ የፈለጉት እኔ ለእኔ አዲስ አይደለም። ቤታ የእኔ ወሬ እኔ የሆነ ነገር ሳውራ ወይ እንዲሰሙ ስል ማለት ነው ቪዲዮ ፎቶ ተለጥፎ ሲወራ ለአንቺ አዲስ አይደለም። ይሄን ያህል ጊዜ ታውቂኛለሽ። ያ ያሉ እኔ ያላልኳቸው ሰዎች እየለጠፉ እንኳን ሲያስብሉኝ ማለት ነው ሰው እኔ እንደ ራሴ ደግሞ ለአንቺ እየጠየቁሻለሁ። አንቺ ሰውነትሽን ታውቂያለሽ። ከአንቺ ተሰራሽ በራስሽ የምትተማመኝ ከሆነ ቢሉሽስ ምን አገባሽ? እኔ ሸርሙጣ ሊያዘሯ ሸርሙጣ ናት ለምን አይሉም? ምክንያቱም አይደለንማ። እኔ ሸርሙጣ አይደለሁማ ቱርክ ላይ ሸር ግን ያ አትመልሽም ግን ያ አትመልሽም። ኪዳነ ምሕረት ነው መናደድ አይደለም ዴ ለምን አይደለም መናደድ አይደለም ግን አትመልሽም ወይ ነው መልሽ አለ ቻለ እዛ ወሬ። አሁን ለምሳሌ ባለፈው ለመልስ ያለብኝን ደረጃ ነው እንጂ ለመልስ እኛ ያቀኛል ነው እንጂ የምልሽ ስለኔ ፐርሰናሊቲ እኮ ቱርክ ላይ አብሮኝ የኖረ ሰዎች ካቃሉ ያልኖሩት እኮ ናቸው ስለኔ እሺ እሺ ካልሽ ደግሞ እኔ እንት ልበልሽ ማለት ነው። ሊያም አሁን የሚሄድበት ስላለ ጥሩ ጥሩ እያወራ ነው። ኒዌይዝ ቅድም አንቺ እንደዛ ስትይ ተፖስቶ አይቼ ኦኬ፣ በውስጥ መጥቼ ጻፍኩልሽ በቃ ተውኩኝ። ጽፌልሻለሁ፣ ቮይስም ልኬልሻለሁ። ምን አልኩሽ? ኮመንት ላይ መጥቼ ሊያ አው ምንድን ነው የላኩልሽን ቮይስ አዳምጪው አልኩሽ። አላየሽ። ለምን ፊኒሽ አላየሹ? ከማማ ጋር እያወራሽ ነበር ከልጅሽ ጋር ጎንበስ ብለሽ አላየሽውም፣ አለፈ። ከዛ ዝም አልኩሽ እና ምን አልሽኝ? ቤታን አስገቢያ ምናምን ሲሉ ቤታ እንደዚህ ተሰርተሻል አሉ ነይና ግቢና አብራሪ ስት ነው ገብቶሻል። ላይብ ሊያወራውትኝ እንጂ እኔ መጀ- ኮመንት ላይ እንዲህ ብለሽኛል፣ እንደዛ ብለሽኛል ብዬ አላወራው። ገብቶሻል። ከአንቺ ስለሆነ ነው ከአንቺ ስለሆነ ነው እንጂ ሊያይተስ የሆነ ነገር የደበረኝ እንደዚህ የመሰለኝ ቤታ አይደለም እንዴ ካለንቀረ ቤታ ነውናታይ ከምን ንቺ ምን አንቺም ታውቂዋለሽ፣ ራሱ መስክረሽልኝ አልኩ ዩቲዩብ ላይ ምንግን አሁን ትንሽ ከሳሽብኝ። ናይ ሁሉ ጊዜ ታዲያ ቁጭ ብዬ አልጠቀጥቅማ ተናግሬያለሁ ኮ ሳልሁ። በደንብ እ ልንገርሽ ያ እስኪ አንቺ እውነት እናውራና፣ ሰርጀሪ ተሰራ ሰው ተይ፣ ያበሽቀኝ ምን ሰርጀሪ ተሰራ ሰው አዳምጪኝ አንቺ ቶሎ አውርቼ ሊ ተሰቀሚያቦግ ማለት አይደል? እኔ ቶሎ ቶሎ ኮ የማወራው ሊያ ለምሄድበት ስላለ ነው። ደግ እንኳን ተሰራው ሙድ አትያዙ። ሊያ አሁን አንቺ አይደለም አዳምጭ፣ አዳምጭ። ቶሎ አውርቼ እግዚአብሔርን ቆሜ ነው የማወራሽ ከሚሄድበት ማለት መቤቴ ነው። ስሚ ሊያ አሁን አንቺ ቱርክ ነበርሽ አይደል? እንደው ምን አይነት ድድብና ነው ያላቸው ሰው ተሰርቶ በሁለት ሳምንቱ ሪከቨር አድርጎ ቅንቅን እያለ የሚወጣው ሰርጀሪ ከተሰራችሁ እኮ ቀልድ አይደለም እኮ። ሶስት ወር አራት ወር አምስት ወር መነሳት ነው የሚያውቀታችሁ የምትንደፋደፉት። እኔ ሁለት ሳምንት ላይ የማይመስል ነገር ሊያ ታቂኛለሽ፣ ገብቶሻል። እኔ ያንን ነው እንጂ አንቺን ለማጣጣል ምናምን አይደለም። ኤኒዌይስ አይ፣ ቆይ አንድሽ አውሪ አውሪ። ሊያለሁ ብያለሁ፣ ቅርጿ ያምራል፣ ሰውነቷ ያምራል ብያለሁ። ግን አሁን ከሳችን ብ በሁለት ሳምንት ፊቴን መተው እጄን መተው ጡጤን። ኧረ በእግዚአብሔር ኧረ እንቁ በእግዚአብሔር እኔ ገብቶሽ አላ ሶስት ወር ከአራት ወር በፊት እየተናገርነገራችን ላይ ቤታ ሰውነትሽን ብትሰሪ ራሱ ማለት ነው። ስትስመጪ ሙሉ ሰውነት ሲታይ እያስታውቃል። በምን ከፊትሽ ጀምሮ ለምን ቪዲዮ ላይ አታሳይ ነው? መቼ እንደሆን ተቀያ ነው ማለት ነው። መሰራት ሳይሆን ከስቻል የከሳሁበትም ነገር ደግሞ ከዛሬ አራት ወር በፊት ነግሬያቸዋለሁኝ።